ሰላም ጤና ይስጥልኝ፣ እንደምን አላችሁ? ክብሯትና ክብሯን ውዴ ተከዜ ቤተሰቦች፣ የሀበሻ ጀብዱ ድርሰት አዶር ፓርላሳክ ዝቅ ካለ ሰማይ ስር በየቀኑ የተለያዩ ሽማምንቶች ጦራቸውን እያያዙ መጥተው ከእኛ ጦር ጋር ይቀላቀላሉ። ከፍ ከፍ ያሉ ሽማምንቶች ከራስና ከልጃቸው ከደጃዝማች ወንዶ ሰን ጋር ይሳሳማሉ። አነስ ያሉ ሽማምንቶች በራስ ካሳ ፊት ቀርበው ፊታቸውን መሬት እስኪነካ አጎንብሰው ይዘውት የመጡትን ጦር ብዛትና ጀግንነት እየተናገሩ ይሄ ይዘውት የመጡት ጦራቸው ከራስ ካሳ ጋር በታማኝነት ለሀገሩና ለንጉስ ንግሥት ተዋግቶ ይሞት ዘንድ ይለምናሉ። የራስ ካሳ ጦር እጅግ በማደጉ በጉዟችን ላይ ጠባብ መንገድ ወይም ወንዝ ወይም ደግሞ አስቸጋሪ የሰጥ መንገድ በገጠመን ቁጥር በሹማምንቱ መሀል ጭቅጭቅ ይፈጠራል ይህም ጭቅጭቅ የእኔ ጦር ይቅደም የእኔ በማለት ነው እኔ ለራስ ካሳ እንዲህ አይነት ችግርና ዳግም እንዳይፈጥሩ ዘዴ እንዳለኝና ለዚያም የሰራዊታችን ትክክለኛ ቁጥር ማወቅ እንዳለብኝ አስረዳኋቸው ራስ ካሳም አሳቤን በደስታ ተቀብለው ስለ ሰራዊቱ ቁጥር ሁሉንም ቀኝ አዝማች አበበ እንደሚነግረኝ አስረድተው ወደ ቀኝ አዝማች አበበ ላኩኝ። ቀኝ አዝማች አበበ ከሁለት አዛውንቶች ጋር በድንኳናቸው ተቀምጠው ጠጅ እየጠጡ ይጫወታሉ። ምን እንደሚያወሩ ባይሰማም፣ አልፎ አልፎ ሳቃቸው ከሩቅ ይሰማ ነበር። በቀኝ አዝማች ድንኳን ገና ከመቀመጤ አሽከራቸው በቀንድ ዋንጫ ጠጅ አመጣልኝ። ለጊዜው ጠጅ ነው። ያ እናንተ የምትወዱት ቢራ የለኝም። እንደ ቢራ ባይሆንም ጥሩ ጠጅ ነው። የያዙ ጌቶች ይበሉ እያሉ ቀኝ አዝማች ዋንጫዬን እንደ ጨልጥ ገፋፉኝ። እኔም ዋንጫዬን ከመጨለጥ አሽከርየው ከምኔው ደርሶ እንደ ሞላት እንኳ ማስተዋል እየተሳነኝ የመጣሁበትን ጉዳይ አስረድችም በትክክል የሰራዊቱን ቁጥር እንዲነግሩኝ ቀኝ አዝማች አብበን አጥብቄ ጠየቁ። ቀኝ አዝማች አበበ ጥያቄን ወደ ጎን በመተው ከወር በኋላ አስመራ ስንገባ ጥሩ እውነተኛ የጣሊያን ቪኖ እንደሚጋብዙኝ ደጋግሞ ቃል ገቡልኝ። ሶስተኛ ዋንጫ እንዲያስኩ በድጋሚ ጥያቄና ምሪ ያቀረብኩ። አሁን ቀኝ አዝማች አበበ በመገረም እያዩኝ የወታደሮች ቁጥር ነው ያልከኝ ጌታው አሉኝ አዎ ቀኝ አዝማች የወታደሮችን ቁጥር ማወቅ አስፈላጊ ነው አልኳቸው እሱንማ አሉ ቀኝ አዝማች አበባ አሁን መሬት መሬት እያዩና በሁለቱም እጃቸው ጎፈሬያቸውን እየፈታተሉ እሱንም እግዜር ብቻ ነው የሚያውቀው፣ አንተው እኔም እንዴት አውቀዋለሁ ብለ ነው፣ እዚህ ማንም አያውቅም አሉኝ። ቀኝ አዝማች አበባ እንኳን የጠቅላላ ጦሩን ቁጥር ሊያውቁ ቀርተው ራሳቸው ያመጡትን ጦር እንኳ በግምት ቢሆን አያውቁም ነበር። እና ማላወቂ መሆናቸውን ለመሸፈን ያል ጌታዬ፣ መድፈኛ ጦርም እኳ አለን አሉኝ። በጣም ገረመኝ። ከጦሩ ጋር አንድ ሳምንት ሙሉ ስንጓዝ እንኳ መድፍ ቀልቶ መድፍ የሚመስል ብረት እንኳ አላየውም፣ እና እንደ መሳቅ ሲቃጣኝ ቀኝ አዝማች አበበ እንደ መቆጣትና ጮክ ብለው ተመልከት ጌተው ብሎ ከድንኳና ጀርባ ጨርቅ የተሸፈነ ነገር ገልጦ አሳየኝ። አዎ ብዙ ቁርጥራጭ ብረቶችና ኋላ ቀር የሆኑ የመድፍ አፎች ሳይቀሩ ተደርድረዋል። አሁን ደብነሳቅ ናፈን አላረኩ፣ ቀኝ አዝማችን ላስከፋቸው አልፈለግኩም። ብሮቶችን ላያቸው ሰው ሙዚየም መቀመጥ የሚገባቸው በታላቁ የአድዋ ድል በሚየምን ኢሊኬጦስ ሰራዊት ከጣሊያኖች የተማረኩ እንደሆነ ያስታውቃሉ። እና ይኸው ነው አልኳቸውም። ቀኛት መቻ በእኔ ጥያቄ ብዙም ሳይጨነቁ ምን ችግር አለው ታለ ለጊዜው ሁለት መድፎች ብቻ ናቸው አሉ። ከጣሊያኖች ጋር ስንገጥም ከጊዜው እርዳታ ጋር ብዙ መድፎች ይኖሩናል። ጣሊያኖች በገዛ መድፋቸው ቀይ ባር ውስጥ ነው የምንከታቸው አሉ ፍጹም እርግጠኛ ሙሉ ወኔ በተሞላበት ቆራጥ ድምጽ። በኋላ ከቀኝ አዝማች አበበ እንደተላየው እንደነገሩ በይሆናል በተሰራ የግምት ቁጥር እቅዱን አወጣሁኝ። ይሁን እንጂ ጥቅም ላይ ሊውል አይችልም ነበር። አንዳቸውም ትላልቅ ሹሞች ሊገባቸው ካለመቻሉ ሌላ አስፈላጊነቱ ሊገለጽላቸው አልቻለም። ራስ ካሳ ግን በጣም ተደስተውበት በጥንቃቄ መረጃ ከሚያስቀምጡባት ሳጥናቸው ውስጥ ጨምሯት። የኛ ጦር እንዲህ ባለ ሁኔታ በዘመናዊ መልኩ ከሰለጠነና ዘመናዊ መሳሪያ ከታጠቀው የጣሊያን ጦር ጋር ሊገጥም ወደ ፊት ተጓዘ። የጣሊያን አውሮፕላኖች አሁን አሁን እስከ መሃል አገር ድረስ ዘልቀው መብረር ጀምረዋል። የሰማይ ላይ ብቸኛ ንጉሶች ናቸውና ባሰኛቸው ሰዓት ሁሉ ዝቅ ብለው እየበረሩ ያበሸውን ጦር ይቃኛሉ። አንድ ማለዳ በድንኳን ውስጥ ገደም እንዳልኩ የሚንጣጣ የመትሬስ ድምጽ ሰማሁና ተስፈንጥሬ ወጣሁ። በርከት ያሉ የኢትዮጵያ ወታደሮች መትሬሶችን ጠምደው ያለመቋረጥ ተኩሳ አሉ በሁኔታው ተገርሜ መትሬስ አስቸኳሹ አዛዥ ምን እንደተፈጠረ ብጠይቀው አይ ጌታው እንደው የጣሊያን አውሮፕላኖች ሰሞኑን ድርሽም አላሉ ያው መምጣታቸው አይቀርምና ባይሆን እስኪመጡ ወታደሮች የባሞራዎች እንዲለማመዱ ብዬ ነው አለ ቆም አልኩና ተኳሾችን አስተዋሉ ከፍ ብሎ በሰማይ ላይ ተለቅ ተለቅ ያሉ አሞራዎች ይንሳፈፋሉ። ከታች ከመሬት የመትረየስ ማት ቢወርድባቸው ደንታ ሳይሰጣቸው እነዚያ የሰማይ ላይ ጃቢራዎች መንሳፈፋቸውን ቀጥለዋል። ይህ የአሞራዎች ንቀት ያናደደው አንድ ወታደር መትረየሱን ወርሮ ምንሽሉን ከጣለበት አንስቶ አቀባበለና በመጀመሪያ ጥይት አንዷን አሞራ አወረደው። ወዲያው ሁሉም መትሬስ ተኳሾች መትሬሳቸውን ወደ ጎን ጥተው በጠመንጃ የሰማይ ሰማይ ላይ አሞራዎችን ወደ መሬት ያወርዷቸው እና ያረግፏቸው ጀመርን። ኢትዮጵያን ባለመውቅና ተወዳዳሪ የሌላቸው አለሞ ተኳሽ ቢሆንም በመትሬስ ተኩስ ግን ገና ብዙ ይቀራቸው ነበር። ሰራዊታችን ገና ከዘመኑ መሳሪያዎች ጋር እንዳልተዋወቁ ይገበኝ ጀመረ። በሚቀጥለው ቀን ምሳሳት አካባቢ የራስ ካሳ ጸሐፊ እየተጣደፈ መጦ ጌቶች ቶሎ ቶሎ ይበሉ ይከተሉን ጌተ እያለ እየተጣጠፈ መንገድ ይመረኝ ሲሮጥ፣ እኔም በሉ ተከተልኩት። እየሮጥም እንደተፈጠረ ጠየቅኩት። ጌቶች አንድ ዋትር ቆስሎ አመጡት አለኝ። ይህ የራስ ካሳ ጻፊ ተከትዬ ወደ ንኳን ስገባ አንድ ሆዱ ላይ በጥይት የተመታ የገበሬ ወታደር ልክ እንዳመጡት መጡት ከዝንጣፊ ቅርንጫፍ በተሰራ ቃሬዛ ላይ በጀርባው ተጋድሞ አየሁ። ቁስለኛው ከቃሬዛው እንዳይወድቅ እግሩን በጥፍር ታስሯል። ከፍ ብሎ ወደ ደረቱ አካባቢ በሴት መቀነስ ሸበብ አድርገውታል። ጎንበስ ብዬ ቁስሉን አየሁት። ከሞላ ጎደል የወደ እቃዎቹ በሙሉ ወደ ውጭ ወጠው ተርግ ዘርግፈዋል። ዶክተር ጥሩ ብል ሁሉም ባንድ ላይ አይናቸውን አፈጠጡብኝ። አዎ ለእነዚህ ምስኪን ገበሬዎች ፈረንጁ ሁሉ አዋቂ ነበር እና ዛሬ ያን ምስኪን በፈረንጅ እጄ እንደረዳቸው በአይናቸው ተማጸኑኝ። ዋይ ዋይ ማን በነገራቸው እንኳን እንኳን ቁስለኛ ማከም ቀርቶ የመድኃኒት ስሞች እንኳን ጠቅቼ አለማወቄ፣ እምቢ አይሆንም፣ አልችልም፣ እኔ ዶክተር አይደለውም፣ ቁስለኛ ማከም አልችልበትም እንዳልል የሚያምነኝ ማንም ሰው የለም። ብቻ ማንገራገረኛ አንዳንድ ግራዝማች ጌታዬ ኦፕራሲዮን ባይሳካ ምንም አይልም፣ እንዲሁ ብንተው መሞቱ አይቀርምና፣ አይዞት፣ ሊረዱት ይሞክሩ እያሉ አደፋፈሩ። በዚህ መሀል ኮቴን አውልቄ እጄን ታጥቤ ጎንበስ እንዳልኩ አንድ አበሻ መልፈው ይመጡ ገላገለኝ። የአበሻው መርፌ ወጊ ምንም አይነት የሕክምና ትምህርት የለውም። ምንም የሕክምና መሳሪያዎች አልያዘም። ብቻ አንድ ጎጆ አረቄ ሲጠጣ ወሬውን ሰምቶ መጥቶ የእኔን ወደ ጎን ገፋ አድርገና ወደ በሽተኛው ተጠግቶ እጁን እንኳን ሳይጣጥፍ ሆድ እቃዎችን በነጃጆቹ ወደ በሽተኛው ሆዱ ጨምሮ በትራ መርፌ እንደ ድንች ሻሽ አሰፋው። ከዚያ ድንኳን ተመልሼ ቀኝ አዝማች አበበ ከለገሱኝ አረቄ አንድ ስኒ ቀደሁና ጨለጥኳት ልቤ ክፉኛ አዘነ። ጥሯችን አንድ እንኳ ዶክተር አልነበረውም። የመድኃኒት ነገርም አይነሳል የሚባለው። በድጋሚ አረቄዋን በስኒ ሞልቼ የጠጣሁና አልጋይ ላይ ዘፍ አልኩ። ሳላስበው አይኖቼ ያለቅሱ ጀመረ። ልቤ ግን እንደ ጥቁር ድንጋይ እንደጠነከር ይሰማኝ ጀመር። እንዲህ ጦር ሜዳ ላይ አልጋይ ላይ ተዘርግቼ አረቄ የያዘች ስኒ እንደጨበጥኩ ወደፊት ብቆስል ልሞት ባጣጥረ ብሞት ሞት አለው እንጂ በዚህ መልፌ ወጌ ዶክተራችን እንደማልታከም ለራሴ ቃል ገባሁና ሌላም ሌላም ነገሮች እያሰላሰልኩ የቀኝ መቻለቅ ስራዋን ሰታ ነው። ጠዋት የተነሳሁት በአቶ ተሰማ ተቀስቅሼ ነው። ለመጀመሪያ ጊዜ ከጦር ተዘጋጅቼ ከመነሳቴን በላይ በአቶ ተሰማ በመቀስቀሴ ትንሽ እፍረት ተሰማኝ። ግን ለዚህ አሁን ጊዜ የለምና አቶ ተሰማም ፈረስ ጭነውልኝ ስለነበር ቁርሱም ሳላደርግ ጉዞ ጀመረን። ወደፊት ሄድን። ደብረ ዘቢትን እንዳሰለ እንዳለፍን የጥሯችንና የስልኳ መንገድ ተለያየ። ካአሁን በኋላ ከንጉሥ ነገሥት ዋና የጦር ድንኳን ጋር የምንገናኘው በራዲዮ ብቻ ሆነ። በእንዲህ አይነቱ ኋላ ቀር በሆነ ራዲዮ የምናደርገው ግንኙነት በቀላሉ ለጠላት አሳልፎ እንደሚሰጠንና እንደሚያጋልጠን ለራስ ካስ አስረደው አማራጭ ባለመኖሩ ጊዜ ሊጠብቀን ብለን ግንኙነታችንን በተቆለፉ ቃላት መፍቻ አድርገን መረጃዎችን ከአዲስ አበባ ጋር ብንለዋወጥም ብዙም አረዳነ ጣሊያኖች እኛ ከቀደመን ይፈቱትና በሜትር ርቀት ሰፈራችን አካለው ያውቁ እንደነበር ኋላ ላይ ተረድቻለሁ። ምንም እንኳን ከደብረ ታቦር ከመነሳታችን በፊት ራስ ካሳ አራት መቶ የአዲስ ጠመንጃዎች ቢያገኙም ለራሳቸው ወታደር እንኳ አልተዳረሰም ነበር። የቀረው ጦር እንዲህ እንዲመላቅጡ በጠፋ ሁኔታ ከራሱ ጎጆ የሰቀላት ጠመንጃውን አውርዶ በራሱ ጥይት ስናር ታጥቆ ጎጆ አፈራትን ስንቋጥሮ ወደፊት በታላቅ ቆራጥነት ይገሰግሳል። አንዳንድ የጦር ሽማምንቶች የራሳቸውን አብሳዮች አሏቸው። ሌላም ሹም ላቅ ማዳም እንኳ ያልደረሰው ወንድ ልጅን አስከትሏል። እነዚህ ልጆች በጉዞ ላይ የአባታቸውን ከባድ መሳሪያ የተሸከሙ ሲሆኑ፣ ማታ ማታ ጦሩ ሲያርፍ የማብሰያ እንጨትን ይሰበስባል። እነዚህ ልጆች ወደፊት እንደምናየው በጦር ሜዳ በልጁ ጦር ስር ተሰልፈው በታላቅ ጀግንነትና ቆራጥነት ከፍተኛና ታሪክ ሊጽፈው የሚገባ ጀብድ ሰርተዋል፣ ፈጽመዋል። እንግዲህ እንዲህ በጣም አሳዛኝ በሆነ መልኩ የታጠቀው ጦራችን የዋድላ ደለንታን ተራሮች እየታከከ ወደ ሰሜን ገሰገሰ። ዋድላ ኖ ጦርነቱ ከተጀመረ ሁለት ሳምንት አለፈው። ጣሊያኖች ከተከላካይ የኢትዮጵያ ጦር ይሄን ያህል ብዙ ችግር ሳይገጥማቸው በቀላሉ አዲግራት እና ዓድዋን የተሰኙ ሌሎች ከተሞችን ለመያዝ በዝግጅት ላይ ናቸው። ጣሊያኖች እንዲህ ወደፊት ሲገቡ የራስ ካሳ ጦር እጅግ በጣም ቀስ እያለ ወደ ሰሜን ያዘግማል። በእያንዳንዷ ቀን በማለዳ ተነስተን እየገሰገስን እስከ ምሽቱ ድረስ በጉዞ ላይ ብንሆንም ይሄንኛ ቀኑን ሙሉ የተጓዝነው መንገድ ጥሩ ፈረሰኛ በሁለት ቢበዛ በሶስት ቀን ውስጥ ያጠናቀዋል። ለምን እንዲህ ሊሆን ቻለ ብለን የጠየቅን እንደሆነ መልሱ በጣም ቀላል ነው። ራስ ካሳ ተራራ ይወዳሉ። ከተራራዎቹም በላይ ቤተ ክርስቲያን ያፈቅራሉ ብል ማጋነን አይሆንም። እጅጉን በጣም ሲበዛ ማይ ናቸው። በልጅነት ዘመናቸው ቄስ መሆን የመኙ እንደነበረ አንዳንድ ውስጥ አዋቂዎች ይናገራሉ። ይሁን እንጂ ግዛታቸውን ማስተዳደር ሃይማኖተኛ መሆን አንድ ላይ ሊሄዱ ስላልቻሉ ራስ በመጨረሻ ወደ ሀገር ማስተዳደሩ መመለስ ተገደዱ እና ይኸው ደረጃ በደረጃ ከተራራፊው ተራሪነት እነሆ ዛሬ ራስነት ደረጃ ደርሰዋል። በየቀኑ ማለት ይቻላል ቤተክርስቲያን ፍለጋ በርካታ ሰዓቶች በከንቱ እናጠፋለን። ምናልባት በመንገዳችን ላይ ቤተክርስቲያን ካጋጠመ ራስ ካሳ ወደ አንድ ከፍ ወዳለ ጉሊት መሳይ ነገር ላይ ወጣ ብለው በጦር ሜዳ መነጸራቸው አካባቢውን ተራራውን፣ ሸንተረሩን እየቃኙና እየዳሰሱ ናፍቆታቸውን ይወጣሉ። አዎ ራስ ካሳ ይሄን ግዛት ከጎበኙ በርካታ ዓመታት አልፈዋል። አዎ በዚህ አሁን ባለንበት ግዛት ራስ ካሳ ጠቅላይ ገዢ ብቻ ሳይሆኑ ዋና አምዳኛ ናቸውም። ለዚህ መሰለኝ ወደዚህ ግዛት ከገባን ቀን ጀምሮ የአካባቢው ነዋሪዎች በዚህ ጊዜው እየመጡ ጌታቸው በሰላም ስላመጣላቸው መደሰታቸውን ይገልጻሉ፣ አቤቱታ ያቀርባሉ። እውነትን ለመናገር አቤቱታ ያበዛሉ። ይኸው ዛሬም ራስ ካሳ ገና በዙፋናቸው ከመቀመጣቸው የአደባባይ ፍትህ ፈላጊዎች፣ አካባቢ ነዋሪ ሰዎች ያዳፈነና በላቸው ላይ እያለቀ ነጠላቸውን አስይዘው ግራና ቀኝ እጆቻቸውን በማሰር በራስ ካሳ ችሎት ፊት ለመቅረብ እየተጋፉ ወደፊት ይላሉ። አዎ እንዲህ አይነት ፍትህ ፈላጊዎች በራስ ካሳ ችሎት ፊት ለመቅረብ ለአመታት ጠብቀዋል እና ዛሬ ይቺ ድል እንዳታመልጣቸው ባለ በሌለ ኃይላቸው ከፊታቸው የቆመውን ህዝብ እየገፉና ዱላ ቀረሽ ጭቅጭቅ ውስጥ እየገቡ ብቻ ሁሉም ወደፊት ይላሉ። አዎ ይህ አይነቱ የአደባባይ ችሎትና ፍትህ ምን ያህል የአእምሮ እርካታ እንደሚያስገኝ የሚገባው ኢትዮጵያዊ ብቻ ነው። ኢትዮጵያዊ በተፈጥሮ ነገረኞች ሆኖ ሳይሆን የእያንዳንዱ ኢትዮጵያዊ ትልቅ ምኞት በአደባባይ ችሎት ላይ ቆሞ ንግግር አዋቂነቱን ማሳየት ነው። ይህ አይነቱ አጋጣሚ ደግሞ ከፍ ላለ ሹመት መንገድ ከፋች ብቻ ሳይሆን በአካባቢ ነዋሪዎች መካከልም ከሶሚውን ተከሶ በችሎት ውስጥ ላደረገው ንግግር ላመታት ሲወራለት ይኖራል። አዎ እውነቱን ለመናገር እያንዳንዱ ኢትዮጵያዊ በተፈጥሮ እውቅና እውቅ ተናጋሪ ነው። በታላቁ ንጉስ በቴዎድሮስ አምላክ በምየ ምኒሊክ አምላክ እኔ ገብረ ጊዮርጊስ ራስ ካሳ ታማኝ አሽከር ብሎ ገብረ ጊዮርጊስ በጎረቤቱ ክሱ በራሱ ካሳ ችሎት ፊት ይጀምራል። ከሳሽ ገብረ ጊዮርጊስ ጎረቤቱን ሲከስ በመተት በጥንቆላ በድግምት ላሜን ጡቷን አድርቆ የሆላ አመታት አመሰናት ሲል ክሱን ሰናሰረ ይሄን ክስ በራስ ካሳ ችሎት ሲያቀርብ ገብረ ጊዮርጊስ የችሎቱ ደንብ እንደሚያስገድደው ሁሉ የአሮጌ ነጥላውን ሁለት ጫፎች በብብቱ ስር ያስርና ወደ ታች እንደ ቀሚስ ዘቅቶ በመሬት ላይ የሚጎተቱ ሁለቱን የነጥላ ጫፎች ደግሞ ወደ ላይ ወስዶ በትከሻው ላይ ጣል ሊያደርጋቸውና ከቁመቱ ቦታ የቀኝ እጁን ጣቶች አፉ ላይ ይይዝና ወደ ራስ ካሳ ዙፋን ተንደድሮ እየሮጠ አጠገባቸው ሲደርስ እንደምንም ይቆምና፣ ልክ ካፉ የሚወጡትን ጣፋጭ ቃላት ለራስ ካሳ እንደሚወረውሩ ሁሉ ጣቶችን ወደ ራስ ካሳ ያወናጭፋቸዋል። በእንዲህ አይነት ሁኔታ እየተንደረደረ ይሮጥና ቃላቱን አጅጉድጉዶ ወደ ቦታው ይመለስና ነጥለው እንደገና አስተካክሎ እንደገና እየተንደረደረጦ ለአመታት የተዘጋጀባቸውን ቃላቶች ወደ ራስ ካሳ ዙፋን ይወረውራል። ከከሳሹ ለጊዜው ቦታው ቆሞ ተራሮች በታላቁ የዙፋን ጩላት ፊት፣ እሱም እንደ ኮሳሽ ከሳሽ ጎረቤት ንግግር አዋቂ መሆኑን ለጠቅላላው ሀገር ለማሳወቅና ጎረቤቱ እንደወነጀለው መተተኛ እና ድግምተኛ እንደሆነ ለማሳወቅ ትግስት አጦ በል ይቁነጠነጣል፣ ጥርሱን ያፏጫል። ገና ከሳሽ ሱን አቅርቦ ትንፋሽን እንኳ ሳይወጥ ተከሳሽም ልክ እንደ ከሳሽ ጎረቤቱ ሁሉ ያችን ያደፈችውን በመበጣጠስ ላይ ያለችው ነጠላው አስተካክሎ ከከሳሽ ጎረቤቱ ባላነሰ ፍጥነት ተንደርድሮ እየሮጠ ኃይለ ሥላሴ ይሙት እግዚአብሔርን ምስክሬ ነው እያለ እጁ ሌባ እጣቱን ቀስሮ ወደ ሰማይ ሲያሳይ ቆይቶ በአንገቱ ያሰራትን ማተቡን አውጥቶ ለምናልባቱ ብሎ ድጋግሞ እየሳማት ድግምተኛና መተተኛ ለመሆን እያስረዳ ራሱ ያለ ጠበቃ ተከላከለ። ተከሳሽ ማተቧን ስሞ ወደ ውስጥ እንኳን ገና ሳይከታት፣ ገብረ ጊዮርጊስ እንደገና ወደ ዝፋን ችሎት እየተንደረደረ በድጋሚ ክሱን በተመረጡ ቃላት አጣፍቶ አቅርቦ ወደ ቦታው ተመልሶ ነጠላውን ሲያስተካክል፣ ህዝቡም ጸጥ ብሎ የሚሆነውን በሚጠብቅበት በዚያች ቅጽበት አንድ የራስ ካሳ ወታደር ምን ያለው ከብት ነው ሲል አስተያየቱን በገብረ ክርስቶስ ሲሰረዝ ወይም አናንቆ ሲሳደር በዚያቸው ቅጽበት ገብረ ክርስቶስ ሰምቶ ኑሮ። ገብረ ኪርኮስ ድምፁን ወደሰማበት ወደ ሰማበት አቅጣጫ ፊቱን አዙሮ የታባቱን ሳ የውሻ ልጅ ብሎ ተሳደበ። የተሳደበው ወታደር አይኑን ጎልጉሎ ጎራዴው መዞ በዚያ በተሰበሰበው ህዝብ እንኳን እንዴት ዘሎ ገብረ ጊርጎስ አጠገብ እንደደረሰ ሳንገነዘብ የገብረ ጊርጎስን አንገት ከመጨረሻው ሊቀነጠስ ሲል የወታደሩ ጓደኞች ሰው ያችን ቀጭን አንገት ከመቀንጠስ አዳነዋት። አዎ፣ በኢትዮጵያ ከዚህ የክፉ ስድቦች ብዙም ቢሆኑ የኢትዮጵያን ወታደር አባት ግን የማታወቅ የውሻ ልጅ ብሎ መሳደብ ግን ናግደለኝ እንደማለት ነው። ራስ ካሳ ለጥቂት ጊዜ እንኳን መሳቃቸውን ያላቋረጡት አሁን ምልክት ሲሰጡ በዚያ ችሎት የተሰበሰበ ሰው ሁሉ ጸጥ አለ። ወዲያው ራስ ካሳ በተረጋጋ መንፈስና ድምፅ ፍርዳቸውን ሲሰጡ ተከሳሹ ገበሬ እውነት እንዳለው አስረግጠው ከተናገሩ በኋላም። ገብረ ጊዮርጊስም ወደፊት ከብቶችን በደንብ እያበላ እያጠጣ እንዲንከባከብ ጭምር አስጠነቀቁት። ይሄም የራስ ካሳ ውሳኔ ይግባኝ የሌለው የመጨረሻ ፍርድ መሆኑን ነግረው የዛሬው ችሎት በዚህ ተፈታ፣ ተበተነ፣ አለቀ። ሁለቱ ጎረቤታሞች ገበሬዎች ላለፉት ሁለት ሶስት ዓመታት ተጣልተው በባላንጋርነት ቢሮን በዛሬው ችሎት ሁለቱም ተደስተዋል። አንደኛ ተከሳሽ ለጎረቤቱ በክሱ መሰረት ለመነስችው ላንተ ተኪል ወልዳን ለምን ባለመክፈሉ ሁለተኛ ምንም እንኳን በክሱ ቢሸነፍም ከሳሽም ተደስቷል። በዚያ ሁሉ ህዝብ ፊት ንግግር አዋቂነቱን በታላቁ የራስ ከሳሽሎት ፊት አሳይቷልና ይኸውም ይሄውም እንደገና እንደ ወንድማማቹ ተቃቅፈው ተሳስመው እንደ ጥሩ ጎረቤት ጎን ለጎን ተያይዘው ወደ ቀበሌያቸው በደስታ ሄዱ።